አለምዬ ታሪክ ሰራች። የእውነት ነው የምላችሁ፣ አለም ታሪክ ሰራች። የማይደገም ታሪክ ማለት ነው። ምክንያቱም ወንድዬ ሁሉን ነገር አውቆ እንግዲህ የወዲትን እንቅ አድርጎ ምን ነበረ እናት ስታደርግ የነበርሹ አንቺ እርኩስ የተረገምሽ እያለ ይገኛል ማለት ነው። ሁሉን ነገር እያይ ቪዲዮውን አግኝቶ ካሜራውን አይቷል ማለት ነው። በጣም የተናደደው በጣም በጣም ከምታስበው በለጠ ማለት ነው። ሰላም ሰላም ብያለው ውድ የተከበራችሁ የቻይና ሌ ቤተሰቦቼ እንዴናችሁ? ደህና ናችሁ አለው። እግዚአብሔር ይመስገን። ይሄንም ቪዲዮ ምታዩ የምትሰሙላችሁም ላይክ፣ ሼር እያደረጋችሁ እንደዚህም ደግሞ ኮሜንት ላይ እንድታበረታቱኝ አሳስባችኋለሁ ማለት ነው። ቤተሰቦቼ ሰላማችሁ ብዙት ይበልልኝ። እንግዲህ ዩዲት ክፋቷ እንግዲህ መጠን ያለ መጠን ያሌለውና እኔ የእውነቴ ነው ምላችሁ፣ ሰው እንደዚህ ያደርጋለሁ እኔ በህይወቴ እንደዚህ አይነት ሰው ሲያደርግ አይቻላቅም ምክንያቱም በጣም የበዛ ክፋት ነው ማለት ነው። የኦዲት ያላት ክፋት ማለት ነው። ከምታስቡ የበለጠ እንግዲህ በክፋት አንደኛ ነበር ዋን ተብላ የምትሸለም ጀግና ነች ማለት ነው። ጀግንነቷ ግን በክፋቷ ነው ማለት ነው። የዳቢሎስ ልጅ ማለት ይቻላል ማለት ነው። እንግዲህ ምንድን ነው ዛሬ የተፈጠረው ነገር ማለት ነው። ታውቃላችሁ አለምዬ ካሜራ ቤት ውስጥና ኩሽና ውስጥ እንዳደረገ ይታወቃላችሁ ማለት ነው። እንግዲህ ዛሬ አሮጊቷን አግኝታ ያላለቻት ስድብ ያልተናገረቻት ንግግር የለም ማለት ነው። ስድብ አድርጋን የለቀቀቻት ማለት ነው። ከምታስቡ በለጠ የስድብ አይነት አለው፣ ይብን የስድብ አይነት አለው ከምታስቡ በለጠ ማለት ነው። አንቺ ክፉ፣ አንቺ ጥቁር ድንጋይ፣ በጣም ነው የምታስጠይኝ። ለምንድነው ከዚህ ቤት የማትወጩ? ሶፋው ኮ በአንቺ የተነሳ ኮ ሟሟ። በጣም ጎረጎደ። አንቺ ኮ ያስኩም ያስኩም እንትንሽ ቅርስነሽ እያለቻት በጣም ስትሳደብ ነበረ ማለት ነው። የወንድዬ እናት ለምንድን ነው ከቤተ ክርስቲያን እየመጣሹ ለምንድ ቤተ ክርስቲያን የማትጁ ስትላት፣ እኔ እኮ ቅዳሴ ስላለቀ የመጣው ቅዳሴ ያለቀበት ያላለቀበት ቦታ ለምንድን ነው የማትጁ ብላ ትላታለች ማለት ነው። እኔ ከቤቴ ወዴት ልሄድ ትላታለ ማለት ነው። ይሄንን ቤት ያንቺ ማናደረገው? ይሄ ቤትማ የኔ ነው የኔ ነው ወደር ሽምጣላሽ። መቸ ነው አንቺ ግን ቦታ የምትለቂው? ቅርስ ሆነሽ እኮ ቀረሽ። ለነገሩ መመዝገብ አይቀርልሽም። ሶስት አይነት ጸጉር ያበጣች የኢትዮጵያ ቅርስ ዝብለሽ መመዝገብሽ አይቀርም፣ አስመዘግብሻለሁ እያለቻት ስድብ እያደረገቻት ነበረ ማለት ነው። እንዳለ ካሜራው እንግዲህ ሁሉን ነገር እያየ እየሰማ ይገኛል ማለት ነው። በጣም በሚያሳዝን ነገር ዛሬማ የምትሳደበው ነገር እባክሽ ልጅ ረፊ ወልደሽ አልጨረሽም። ነገ እንኳን የምትወልጁ ልጅ ምን አይነት እንኳን እንደሆነ የምታቂው ነገር እባክሽ ረፊ፣ እንደዚህ አይነት ንግግር አትናገሪ ብላ ስትል እግዚአብሔር ኖዴን እንደዚህ አድርጎ እየፈጠረኝ፣ ምክንያቱም መልካም ሰው ማድረግ ይችል ነበረ፣ ግን እኔ አይምሮ እየተፈጠረልኝ እንደዚህ አይነት ክፉ ነገር ለመስራት ብቻና ብቻ ነው። አንችማ እንደዛ ከሆነ ኮ የዳቢሎስ ልጅ ነሽ ስትላት የዳቢሎስ ልጅ እንዴት ይኛለሽ? እኔ የራሴ ምክንያቱም አይደለም ላንቺ፣ እኔ ለፈጣሪም የምመለስ ሰው አይደለሁም ማለት ትላለች ማለት ነው። በነገራችን ላይ ሰው ልጅ ማንኛችንም ሆነ ማንኛችንም ድራማም ስንሰራ እግዚአብሔርን የዚህን ያክል መፈታተን አለብን ብዬ የዚህን ያክል ቃል ማውጣት አለብን ብዬ አላስብም። ምክንያቱም እኔ እውነት ይሄን ድራማ የትንም ማክል እኳን ብወደው የእነሱ መጨረሻ በአቅም ግን ደግሞ ምንም ምንም ክፉ ሆኖ ቢሰሩም ድራማ መሆኑን እናውቃለን። ግን ደግሞ በፈጣሪ ላይ የዜና ክል መዘባበት ጥሩ አይደል፣ ጥሩ ነው ብዬ አላስብም። ምክንያቱም በዚህ እንደዚህ አይነት ነገር መገሰጥ አለባቸው። ማንም ሰው ከእግዚአብሔር የበለጠ የለም፣ አንደበትን የሚዘጋ የሚከፍት ፈጣሪ ስለሆነ የዜና ክል መሳለቅ አለ ብዬ አላስብም። ምክንያቱም እኛ ፍጥረቱ ስለሆን ለድራማም ለውሸትም ለምንም ቢሆንም መሆን ያለበት ብዬ አላስብ። የክፋ ጥግም ብናሳይም ግን መረን የሚባል ነገር መረን የሚባል ነገር ቦታ አለ። ያንን ነገር መተላለፍ አለብኝ ብዬ አላስብም ማለት ነው። እኔ እንደ ራሴ ማለት ነው እና እንግዲህ ዩዲት ያው በክፋት አንደኛ እንደሆነች ስለምትታወቅ እንደዚህ ብታደረግም ለሷ ምክንያቱም ታዋና ሆና የተሰጠችው በክፋት ብቻ ነው እና ምንም ቢሆንም ደግሞ እንደዚህ ማለት ጥሩ ነው ብዬ አላስብም። ቤተሰቦች እናንተ ለእናንተ የተሰማውን አስተያየት ብትጽፉልኝ ኮሜንት ላይ በጣም ደስ ይብለኛል። ማለት በዚህ ነገር ከፍቶኛል ማለት ነው እና እና ቤተሰብ ምንድን ነው ዩዲት በጣም ምንድን ነው እያደረገች ያለችው ማለት ነው። እናትዮዋን እንግዲህ በጣም ነው ዛሬ ስትሰድብ የነበረችው። በዚህ አጋጣሚ እንግዲህ ወደ ውጭ ውጭ ብላት ወታ ነበረ ማለት ነው። ወንድዬ ሲመጣ ከሱ ጋር ድራማ፣ የሆነ ፊልም ነገር እያዩ ነበረ ማለት ነው። ፊልሙን፣ እባክህ ይሄንን ፊልም እንድትቀይር ፈልጋለሁ። ምክንያቱም ይሄ በጣም ጭካኔነት ነውና እኔ ታቃለህ ውስጤ እሩሩ ስለሆነ እንደዚህ አይነት ፊልም ማየት አልፈልግም። እባክህ ቀይረው ትለዋለች ማለት ነው። ይህ እኮ ፊልም ነው፣ ድራማ ነው። ምንድን ነው እንደዚህ ማለት ስል፣ አይ እኔ እንደዛ አይነት ነገር አይመቸኝም ከቻልክ ወይንም እንትን አድርግ የፍቅር ድራማና መንፈሳዊ የሆነ ነገር እንድትከፍትልኝ እፈልጋለሁ ትለዋለች ማለት ነው። ወንድዬ ደግሞ አውቃለሁ ካንቺ በጣም ውስጥሽ ሩሩር ነው እያለ ይገኛል ማለት ነው። እንግዲህ እናትየዋ ካለችበት በሩን ከፍታ ስትገባ ምንድን ያደረገችው እባክሽ እማዬ መጣሽ እንዴ ሰላም ነሽ? እንኳን መጣሽ ትላታለች ማለት ነው እስቲ እባክሽ፣ እማየ እግርሽ ላይ ወድቄ ልቀፍሽ፣ ወይ ደግሞ ይቅርታ ልጠይቅሽ ትላታለች ማለት ነው። እና እማየ ዝም ስትል ወንድዬ ደግሞ ይቻላል ማቀፍ ትቻለሽ ቀፊያ ትላታለች ይላታል ማለት ነው። አሁን እማየ ጋር ትሄድና አንቺ እማዬ ይቅርታ ወንድየ ፊት ይቅርታ እያደረገች ድምጿን ከፍ እያደረገች እንግዲህ ጸጋ ጠጋ ስትል ደግሞ አንቺ አሮጊት ለምንድን ነው ከቤት ውስጥ የማትወጩ? እኔና ባሌኮ መልካም ላይፍ እያሳለፍን ነው። ውጪ ብዬሻለው። ውጪ አንቺን እዚጋ ማግኘት አልፈልግም እያለች ትሰድባታለች ማለት ነው። እንግዲህ ወንድዬ ፊት ማስመሰሏን ቀጥላለ መልካም ሰው ለመሆን ማለት ነው። እንግዲህ ምን አለምዬ ደግሞ ምን እያደረገ ትገኛለች። በርቺ፣ የወዲትዬ እንደፈለገች ተሳደቢ፣ አንደበትሽ ላይ ያለውን አጋንንት ትፊ፣ አውሪ፣ ስደቢ፣ ተናገሪ። በእያንዳንዷ ነገር በካሜራ እይታ ውስጥ መሆንሽን አለማወቅሽ ብዙ ነገር ያስለፈልፍሻል እያለቻት ትገኛለች ማለት ነው። እንግዲህ ዛሬ አለምን ልታገኛት ሄዳ ነበር። አለም እየጋራ አለም እየጋ ሄዳ ኮ ካሜራውን ደቀንኩት ብላ ትገኛለች ማለት ነው። እንዴት ነው? ምን አዲስ ነገር አለ? እንግዲህ ማየን እንደፈለገቻት እየሰደበቻት ትገኛለች ማለት ነው። ግን እውነት ሽን ነው ትሰድባት? አለች የስድብ አይነት የስድብ አይነት ምትሻል ነበረ። ሰንበር የሚያወጣ ስድብ ነው። ዛሬማ በጣም ባስ ብሎባት ዳብሎስ አንደ በቶ ላይ ሆነው በጣም ማየን እየሰደበቻ ትገኛለች። ግን እኔም ዝም አልኳት እንደፈለጋ ትሳደብ ትጥፋ ብዬ ትላታለች ማለት ነው። ፀሐይ ግን እኔ ግን አላምንም እንደዚህ ኮ የምትሳደብ ሰው እኳን አትመስልም ትላታለች። አይ የስድብ አይነት ነው የስድብ አይነት ነው የምትሳደበው፣ ብላ ትላታለች ማለት ነው። ፀሐይም ግን እኮ እኔም እዚህ ቤት እኮ መታ ገረር ብላ ነው ስሜን የጠራችሁ እኮ እኔም አለመጠርጠሪ በጣም ነው የሚገርመው። እንደው ግን አለምዬ አንቺ ግን እራስሽን ጠብቂ ትላታለች ማለት ነው። እሺ ብላ ወደ ቤቱ ትሄዳለች ማለት ነው። ካሜራ የተገዛበትን ብር እንግዲህ ሁሉን ነገር ሰታት ወደ መጣችበት ትሄዳለች ማለት ነው። እንግዲህ ምንድን ነው የተፈጠረው፣ ደሞ እና አለምዬ ጋራ የወዲት እናት ምንድን ነው ያደረገች ያደረገችው እንግዲህ አለም ምግብ ጥዳ ኩሽና ውስጥ ወስጥ ወድ ወድ ወጥ ጥዳ ነው ማለት ነው። አለምዬ ልታገኝ ሄደችው ማለት ነው። ታለምዬ ጋ ወርታ ስትመለስ ወጡ አድሮ ታገኛለች ማለት ነው። ለዛውም ደግሞ ስጋ ወጥ ማለት ነው። እንግዲህ የወዲት ጉዲት እናት ምንድን ያደረገቻት የት ደሽ የት ሄደሽ ነበር የመጣሹ? ትላታለች ጓደኛ ለማግኘት ነው የርኩ ትላታለች። የማንን ጓደኛ ነው? እያለች የራሶች የራሷን ጓደኛ ስም እየጠራች ስታናግራት ነበር። አከሌን ላከሽ ማን ነው ሰልይ ብሎች የተናገረው አከሊማ ው በልጆቼ በህይወቴ ትቀናለች። እሷንች መሰለችኝ የላከችሽ ብላ ትላታለች ማለት ነው አለኝ ማንንም አላከኝም ማንንም ላገኛ ልሄድኩም የሄድኩት ግን ጓደኛ ላገኛት ነው የሄድኩት። ትላታለች ማለት ነው አንቺ እኮ አይቀርብሽም የ የቤት ሰራተኛ ሆነሽ ወንድ ፍቅረኛ አግኝተሽ ወንድ ልታገኝ ይሆናል እኮ የሄደች የሄድሽው ትላታለች ማለት ነው ወንድ እንኳን አይደለም ለማግኘት የሄድኩት ግን ሰው ላገኝ ነው የሄድኩት ብዬሻለሁ። ትላታለች ማለት ነው ከዛም በኋላ እንግዲህ ሲወጡ ስላረረ የስጋ መግዣ ኪሎ ስንት ብር ነው? ትላታለች። ኪሎ አንድ ሺህ ብር ትላታለች። ሁለት ኪሎስ? ሁለት ሺህ ብር ወጡ ስለተቃጠለ ሁለት ሺ ብር የለም ተቆርጦ ብሻል ትላታለች ማለት ነው። ሁለቱ ሺ ብር ደግሞ ምግቡን ስላሳረሽ ከውጪ ምግብ ስለ እንትን ስላዘዝኩበት ሁለት ሺ ብር የለም። የአሁኑ ወር ወለ ገንዘብ የሚባል ነገር የለም ብላታለች ማለት ነው። ጻዬ እሺ በቃ ምንም ችግር የለውም ብላ ወደ ቤት ውስጥ ትገባለች ማለት ነው። እንግዲህ የወዲት ወንድም ደግሞ መጥቶ ምን ውነሽ ነው ስት እያላት እናቱን ለምንድን ነው ግን እማዬ እች ሰራተኛ እንደዚህ የምትናገሪያት ይላታል ማለት ነው። አንተ ምን አገባክ፣ ሰራተኛ ይነች የፈለገኝን ማድረግ እችላለሁ ትላለች ማለት ነው። እንዴት እንደዚህ ማማረግ አትችይም። ምንድን ያደረገችው ስል፣ ወጡን አቃጠለች። ወጥ ቢቃጠል ታሪያ፣ እንደዚህ አይነት ነገር ለምን ትናገሪያት አለች ይላታል ማለት ነው። እንደውም ከፈለገኝ ከዚህ ቤት አውጥቼ እወረ ጉራት አለው ሰራተኛ እስከሆነች ድረስ እንደፈለገኝ መናገር፣ ማዘዝ መፍትሄ ነው ብላ ልጇን ትናገራለች ማለት ነው። እሱ ደግሞ ምንም ሰራተኛ ብቶ እንደዚህ አይነት ነገር ልትናገሪ አይገባሽም ብሎ ይላታል ማለት ነው። እሱ ደግሞ ሄዶ ጸሐይን ያገኛል። ጸሐይን ምንድን የሆንሾ ሲላት ወጥ ተቃጥሎብኝ እኮ ገንዘቤን እንዳለ እናተክጎመደችብኝ ትለዋለች ማለት ነው። ስንት ብር ነው ብሽ፣ ሁለት ሺ ብር የስጋ የተቃጠለው ሁለት ሺ ብር፣ መግብ ያዘዘችበት አራት ሺ ብር። ምን ቆረጠች ነው እንዳለ ያንድ ወር ገንዘብ ወሰደች አትኝም? አዎድ ትለዋለች ማለት ነው። በቃ እሺ እኔ እሰጥሻለሁ አራት ሺ ብሩን ይለትለዋል ይላታል ማለት ነው። እሷ ደግሞ እንዴ ባንሰሞለታ እኮ ለአባቴ ማሳከሚያ አስር ሺ ብር እኮ እንዴት ነው ይሄን ሁሉ ብር መመለስ የምችለው? መመለስ ስለማልችል እንደውም አልፈልግም ትለዋለች ማለት ነው። እሱ ደግሞ እስከ መጨረሻው ቀን እጠብቅሻለሁ፣ ግን እንደ ብድር አስቢው ሰጥቼ እሰጥሻለሁ ብላ ይላታል ማለት ነው። በጣም ተደስታ እሱ ደግሞ በጣም ነው የሚያፈቅራት። በነገራችን ላይ ፎቅ አለበት ማለት ነው። እሷ ደግሞ እሺ አመሰግናለሁ ሰርቼ ወደፊት ትከፍላለሁ ብላ ወደ ቤት ውስጥ ትገባለች ማለት ነው። እንግዲህ የኦዲት አሁንም ማስመሰሏን ትቀጥላለች ማለት ነው። ማዘርዬም ወደ ውጪ ወጥተው ነበረ ማለት ነው። ወደ ውጪ ውጪ ብለዋት እንግዲህ ከአንተና ጋራ እያወራች ነበር ከአለምዬ ጋር እያወሩ ነበረ። አለምዬ ዛሬው ስድብ እኮ በጣም በዛ፣ በጣም ነው ጥቁር ድንጋይ ብላ ሰደበችኝ እኮ እያሉ ይገኛሉ ማለት ነው። አለምዬ ደግሞ እማዬ፣ ለጊዜው ተያት፣ የተፋችውን መልሳት ወጣ፣ ተያት ለጊዜው የተፋቻትን መልሳት ውጣታለች። ጊዜው ደርሷል ትላታለች፣ ማለት ነው። ማዘር ደግሞ ምንድን ነው ምን እያደረግሽ ነው? አንቺን ክፉ ነገር የሚያደርስ ነገር ከሆነ እንዳታደረግ፣ ልጄ አደጋ እንዳይደርስብሽ ይሏታል ማለት ነው። አይ ማዬ፣ አደጋ እንኳን አይደርስብኝም ካሁን ወዲህ። ግን ደግሞ እሷን የቆፈረችበትን ጉድጓድ መልሼ ጨምራታለሁ። እስከዛ እስከዛን ድረስ ግን ጠብቂ እማዬ፣ ሕይወታችን ይቀየራል ትላታለች ማለት ነው። ልጅ ምን አይነት ሕይወት ይቀየራል ካሁን ወዲህ እያይሏታል ማለት ነው። አይ እማዬ፣ እኔ አልኩሽም፣ ብቻ ስሚ፣ ከሳሎን እንዳትጠፊ፣ ምንም ነገር ብትናገርሽ፣ ምንም ነገር አትመልሽላት፣ ዝም በያት፣ ሳሎን ቁጭ በይ። ብታስወጣሽም፣ ብታባርሽም፣ ውጭ ብትልሽም እንዳትወጭላት፣ ሳሎን ውስጥ ቁጭ በይ። እማዬ፣ ከቤት ውስጥ እንዳትጠፊ ብዬሻ አለው ትላታለች፣ ማለት ምን እያደረግች ነው ልጄ? የምታደርጊውን ነገር እስቲ ለእኔ ንገርኝ። አይ ማየ አሁን የሚነገር አይደለም ግን እኔ የምልሽን ነገር ብቻ እና ብቻ አድርጊ ብላ ትላታለች ማለት ነው። እንግዲህ አለምዬ በጣም ምርጥ ሰው፣ በጣም ነው የምንወዳት፣ በጣም የምትወደድ ልጅ ነች ማለት ነው። ምክንያቱም ለማየ የምታረገው ነገር በጣም ከባድ ነው፣ ማንም ሰው የማያደርገው ነው። ህይወቷን አደጋ ላይ አድርጋ ነው እያደረገች ያለችው፣ በጣም በሚያሳዝን ነገር